ለምክር ሞት ይበቃል። ሰዎችን ለመምከር ብዙ መካሪዎች አያስፈልጉም። አዋቂዎች ካሉ የሚያስተነትኑ፣ የሚያስቡ፣ የሚያስታውሱ፣ የሚገምቱ፣ በልባቸው የሚያስቡ ካሉ ለምክር በኩል ሞት በቂ ነው ተብሏል። ከፋ ቢል መውቲ ዋዒዛ፣ ከመካሪ በኩል ሞት ይበቃል። ሌሎች ሰዎች መሞታቸው፣ ሞቶችን ማየታቸው፣ ማየታችን፣ መመልከታችን፣ እኛ ከኋላ መቅረታችን፣ የኛ ደግሞ ቀጥሎ መሆኑን በማሰብ ብቻ ለመዘጋጀት በቂ ነው ይላሉ። አላሁ ዘ ወጀል ሞት የሁሉም ሰው ግዴታ ነው። ማንኛውንም ሰው የሚያካትት ነው። የሚለይ አካል፣ የሚቀር አካል እንደሌለ አላሁ ዘ ወጀል ይናገራል። ነገር ግን ጋያውና ግቡ መሞታችን ብቻ ሳይሆን ከዛ በኋላ ያለው ጉዳይ ነው የሚያስጨንቀው እና የሚያሳስበው የሚለውን ነገር ይናገራል። በዚህ ዓለም ላይ የሚከሰቱ ክስተቶች የሚፈጠሩ አንዳንድ ነገራቶች ሁሉ ሌሎች ከኋላ ላሉ ሰዎች ምክር ነው ሊሆኑ የሚገባው። መመከሪያ ማስታወሻ፣ ወደ አላህ መመለሻ፣ ጌታቸውን የሚያስታውሱበት፣ የሚያውቁበት፣ የሚቃረቡበት ሊሆን ነው የሚገባው። ሁሉም ሰው ይሞታል ካለ በኋላ እድለኞች የሚባሉት አላሁ ዐዘ ወጀል ከሞቱ በኋላ ከእሳት ያራቃቸውና ጀነትን ያስገባቸው ሰዎች እድለኞች ናቸው። ከዚህ ውጭ ከሆኑ ግን ከእሳት ካልራቁ ጀነት ካልገቡና ከዚህ ተቃራኒ ከሆኑ እነዚህ ደግሞ ከሳሪዎች ናቸው። ዱንያማ ኮ ጊዜያዊ መጠቃቀሚያና የሰዎች የሚታለሉባት መኖሪያ ጊዜያዊ ቦታ ነች ይላል አላሁ አዘ ወጀል። ስለዚህ አንዳንዴ አላሁ አዘ ወጀል በብዙ መንገድ ያሳየናል። ሞቶች የተለያዩ የተፈራረቁ ሆነው ያሳየናል። ይህም ዳዕዋ ነው፣ ምክር ነው፣ መውዒዷ ነው። ታላላቅ ሰዎች ሲሞቱ እናያለን። ሸኾችም ሲሞቱ እናያለን። ወጣቶች ሲሞቱ እናያለን። ሴቶች ይሞታሉ። ሌሎችም በስልጣን ላይ ያሉት ባለስልጣኖች፣ ታላላቅ የተባሉ ይህ ሁሉ ለእኛ ምክር መሆኑን ምክር ነው የሚሆነው ምንም ቢሆን የእኔ ከነኚህ አካላቶች አንደኛው መሆኔ ስለማይቀር ወይም ወጣቶች ላይ በወጣት እድሜ ሆኖ ሊሆን ይችላል አላሁ ዘ ወጀል እኔ የተቀደረውና የተወሰነ ጊዜ የሚለውን እናስብና ወደዛ ወደ መልካም ስራችን

ሰዎች እኛ ሙስሊሞች ሰው ሲሞት ምን ማድረግ እንዳለብን በእስልምና የተቀመጡ ነገሮች በግልጽ አሉ። እስልምና ሁሉ መመሪያዎች ግልጾችና ግልጽ ናቸው፣ የታወቁ ናቸው። መስራት ብቻ ነው ከኛ የሚጠበቀው። እኛ የተቸገርነው ባለ ባለመስራት ብቻ ነው። እኛ ስሩ እየተባል ነው የምንመከረው እንጂ በዚህ ጋር የጎደለ ነገር ስላለ በዚህ የሚሞላ በዚህ ጋር ያልተስተካከለ ነገር ስላለ ይሄ ቢስተካከል በዚህ አስተያየት ቢሰጥ የሚባል እስልምና ላይ እንከና ጉደለዎች የሉም። ሰዎች ላይ ነው ችግሩ ያለው። ሰዎች ግን በአግባቡ የመረዳት በአግባቡ የመተግበር በአግባቡ የመፈጸም እስልምናን በአግባቡ ሙስሊሞች የመሆን ችግር ስላለብን ነው ምክሮች በየሰዓቶች የሚያስፈልጉት። አንዳንዶቹ ሞት መካሪ ነው ለቀሩት ሰዎች ይመክራል፣ እንድንመከር ይጠቅማል። ለሟቹ ደግሞ ዱዓ ይደረግለታል። ማንኛውም አካል ቢሆን አላህ ትልቅ ደረጃ የሰጠውም ቢሆን እኛ ስለማናውቅ

ለእስልምና የተታገለ የተፋለመ ሰው እንኳን ሁኖ እያለ ዱዓ አድርጉለት። ፈኢነ ሁል አነ ይስአል እስቲግፋር ያስፈልገዋል። ሰዎች ግን ያንን ረስተው አሁን ባለው ሁኔታ በሚዲያ ላይ ብዙ ነገሮች ሲያደርጉ ይታያል። አንደኛው ሰውየውን መቶ በመቶ እስቲግፋር የማያስፈልገውና የጀነት ሰው ነው ብሎ የሚያስብ ሰው ታይቷል። ሌላኛው ደግሞ በተቃራኒ ወልዕያዙ ቢላሂ ውሳኔ የሚሰጡ ሰዎች አሉ። እስልምና ግን እንደዛ አላለም። እስልምና ሁለት ነገር መክሮናል። ሰዎች ሲመቱ ዱ አድርጉላቸው፣ ኢስቲግፋር ጠይቁላቸው። ለእናንተ ደግሞ ምክር ይሆናችሁ፣ እናንተ ድጋሚ እንደምትሞቱ ታላላቆችም ብትሆኑ፣ ወጣቶችም ብትሆኑ ስለምትሞቱ መዘጋጀት ይኖርባቸዋል። ሞት ያልመከረው ሌላ መካሪያ ይጠቅመውም ነው ያለው። ከዛ ውጪ ስለ ሰውየው ብንናገር ብናወራ ሰውየው በህይወት ላይ ስለሌለ ምክር ስለማይሆነው ስለማይጠቅመው የምናደርጋቸው ነገሮች ዋጋ የላቸውም በተለይ ትችቶች የመሳሰሉ ነገሮች ዋጋ የላቸውም። ነቢዩ ሰለላሁ አለይሂ ወሰለም ላተሱቡል አምዋት የሞቱ ሰዎችን አትራገሙ፣ አትሳደቡ። ፈኢነሁም ቀድ አፍደው ኢላ ማ ቀደሙ ወደ ሰሩት ስራቸው ተገናኝተዋል። አላህ ያውቃል የሚገባቸው እንደሱ ያውቃል። ስለዚህ እኛ በዛ ስራ ላይ ጠልቃ መግባት ስልጣኑም ስለሌለን በዛ ውስጥ መግባት አያስፈልግም። እንደ ሙስሊም በተቃራኒው ደግሞ ስህተቶች ካሉ በዛ ዙሪያ ላይ የሚፈጸሙ በተለይ ታላላቅ ሰዎች ሲመቱ አንዳንድ አብዛኛው ዓዋሞች አብዛኛው ማህበረሰብ ቡቀት ያለው ሰው ብዙ አይደለም። ቡቀት ያላቸው ሰዎች ትንሾች ናቸው። ሑስኑ ዞን ናቸው መልካም ጥርጣሬያቸው ወዳልሆነ አቅጣጫ ይወስዳቸዋል። ወዳልሆን ያልሆነ አመለካከት ይወስዳቸዋል። እነዛን ሰዎች መለመን እነዛ ሰዎች ሸፋዓ እንዲያደርጉላቸው መጠየቅ ለሰዎች ዱዓ ማድረግን ትተው ሰዎችን መጠየቅ ተስፋ የማድረግና ለሰዎችም ጭምር ዱዓ እንዳይደረግላቸው ጭምር የማሰብ አዝማሚያዎች አሉ። አክጣዎች ሲታዩ ስህተቶች ሲታዩ ለምሳሌ አሁን ሰሞኑን ባለው ሁኔታ ላይ ሰውየው ያረፉበት የነበረው ወይም የለበሱት የነበረውን ጨርቃቸውን እህቶች እያነሱ ሲሰሙ ሰውነታቸውን ሲያብሱ የመሳሰሉ ነገሮች ሲያረጉ ይታያል። ይሄ እስልምና ላይ የተፈቀደ ፈጽሞ ስተት ነው። ፈጽሞ የተፈቀደ አይደለም፣ አይቻልም። ከዚህ በፊት ታላላቅ ሰሃቦች

ዲፋ ማድረግ ደግሞ እስልምና አይፈቅድም። ኸጣ ከሆነ ስህተቶች ከሆኑ ስህተቶች ናቸው ብሎ መቀበል ግድ ይላል። ኸጣኡን ያልተፈቀደውን ነገር አልተፈቀደም የሚባለውን መቀበል ይኖርብናል። ምክንያቱም ያልተፈቀደ ነገር ከሆነ እኛ ብናረገው ወይም ደግሞ ሌሎች ቢያደረጉት ለሟቸው ሆነላለው ላለው ምንም ቅንጣት አክል ስለሚጠቅም የሚያስፈልገው እኛ ለሞተው ሰውየ ዱአ እናደረግላቸዋለን ወይም ደግሞ እናረጋለን። ማንኛውም ሰው ቢሆን እኛ እንመከራለን፣ እንገሰጻለን። ከዛ ውጭ ያለውን የሰውየውን ስራ አላሁ ዐዘ ወጀል ስለሚያውቅ በዛ ጉዳይ ጣልቃ መግባት ያላስፈላጊ ነገሮች ማድረግ አያስፈልግም። እንዲህ አይነት ነው እስልምና የመከረው ያዘዘው። ስህተቶች ይኖራሉ። በተለይ አዋም ስለሆነ አብዛኛው ሰው ሲታይ በዚህ ከተማ ላይ በተለይ ስናየው አብዛኛው ሰው ያወቀ ቢመስለውም አብዛኛው ሰው ከእውቀት ውጭ እንደሆነ ያመለክታል። አንዳንድ ነገሮች ሲሰራ ሲታይ አብዛኛው አዋሙ አዋቂዎች ትንሾች ናቸው። እንደ አጠቃላይ የእስልምና ህግ ምን ይላል ፊል ሀያት ስን ሞት የእስልምና መመሪያዎች እንዴት ናቸው ብለን ጠይቀን አውቀን ተምረን መስራት ከሞትን በኋላ፣ በህይወታችን አውቀን ጠይቀን ተምረን መስራት ከሞትን በኋላ ደግሞ በምን መልኩ ነው መሸኘት የሚያስፈልገው? ለሰውየውስ ምን ብናደርግለት ነው የሚጠቀመው? እኛስ ምን ማድረግ ነው ያለብን? ይህ ሁሉ የተቀመጠ ስለሆነ በዛ መልኩ መረዳት ያስፈልጋል። ሞትን እንደ አጠቃላይ ለእኛ ምክር፣ ለእኛ መመከሪያ ማድረግ ነው የሚያስፈልገው እንጂ ከዛ ውጭ ላሉ ነገራቶች ከዛ ውጭ ላሉ የማናውቃቸው ነገሮችን እየገባን እየተፈላሰፍን ሌሎች ነገሮች ውስጥ መግባት ወንጀል ወንጀልስ ከመግባት ውጭ ሌላ የሚያመጣው ነገር የለም፣ የሚል ነው አብዛኛው የኹጥባ መልዕክት አላሁ ዐዘ ወጀል